እንደሌሎች ባለው ቤት ውስጥ ያለውን አሰላሙ አለይኩም ወረህመቱላሂ በረካቱ። ሰላም ሰላም ድና የተከበራችሁ የቤተሰቦች እንደምን አላችሁ? ስራ፣ ጤና፣ ሁሉ ሰላም ነው አለን? እኛ አልሐምዱሊላሂ ደህና ነን። ዛሬ ደግሞ ከንግዱ አለም ዘወር ብለን ሌላ ነገር ይዘንላችሁ መጥተናል። እንግዲህ አንድ ወንድማችን በሚያሳዝን ሁኔታ ገንዘብ ቲክቶክ ላይ ሊሰበሰብለት ሲል እንዳይሰበሰብለት የሚያደረጉ ሰዎች ብቅ ብለዋል። እናም ልጅየውም በጣም በሚያሳዝን ሁኔታ የሚያሳዝን ነው። ልጅየውም እግሩ ከስድስት ዓመት በፊት ምናምን ነው ኳስ ሲጫወት እግሩ ተጎርቶ ነበርና ኳስ ሲጫወት ከተቃራኒ እንትን ኳሱን እግሩ መቶት፣ ልጅየው እግሩ መቶት እግሩን እንትን ብሎ ነበርና አሁን እናቱም የዚያን ቀና ነበር። ህይወቱ ያለፈው በመኪና አደጋ እንደዛ ነው ያለን። እንግዲህ ወንድማችን አኗር ዩቲዩብ ቻናልም አለው የራሱ ዩቲዩብ ቻናል በዛም የምናውቀው ልጅ ነው። እናም ዛሬ ደግሞ ቲክቶክ ላይ ገንዘብ እየተሰበሰበለት እያለ አንድ የሰፈሩ ልጅ ነች ብሎ ያለ ልጅ መቶ አውቀዋለሁኝ ከተፈጠረ ጀምሮ እንደዚሁ ነው ብሎም እያለ ይገኛል። እስኪ ከእነሱ አንደበት ደግሞ የምንሰማው ይሆናል። በደንብ እናድምጠው ገብትን። እዛ አክስቴ አለች አይደለም፣ አክስቴ አለች። አንተ አንተ አክስቴ አለች። አብረን አደግ ነው። እንደ አንተ እኔ እናንተ የተለያየን ቦታ ላይ ያለ ነው። አንተ እናት ያለች። እኔ እኔ ከልጅነቴ ነው የተፈጠረው እና ቤተሰብ እና አብረን ትምህርት ቤት አብረን ነው። ኧረ በናት

ይሁን እግሩን ያመዋል። እዛ ሰፈራችን ነው። ሊስትሮ ጫማ ሁሉ ይሰፋ ነበር። እዛ አመሞ ጫተር አካባቢ ሊስትሮ ይሰራ ነበር። ከልጅነቱ ገና ከህፃነቱ ጀምሮ አካለ ጎደ ነው። አመሞ ትምህርት ቤት አብረን ተምረናል። አክስት አለችው። አክሷ ሲያሳደገችው እናቱ በልጅነቱ ነው የሞተችበት። ይሄ ልጅ ያለው እግር ኳስ ጫወታለሁኝ ከዛ እግር ኳስ ጫወት እናቴ በመኪና አደጋ ሞተችብኝ። እኔ ታሪኩን ሁሉ ሰምቼዋለሁኝ። እኔ ሁሴና ሁሴና ሊል ነው። እኔ አወቅኩ እኮ የጀርማ የጀርማን ስና ነው አወቅኩ ደግሞ እኔ አባትህን አንተ ላክና እኔ እኔ እኔ ከናቴ ወርሶ ወጣ የሰው ልጅ አንተ ምስኪን፣ እኔ ምስኪን አይደለም ያለም ግን እውነታውን ተናግረ እናትህን ባልሆነ ምክንያት ሙታለይ ከምትል

ወንድማችን እኔ አሁን መጠይቅህ እኔ ምናልባት እስኪ አነዋር አንዴ አንተ ይሄ ሰው ታውቀዋለህ? ምን ልትረዳው አስበህ ነበር ምረድተኸዋል እንደ ሰው ምን ሀላፊነት ትወጥታለህ አሁን መጥተህ ለመክሰሱ ችግር የለውም በየትኛው መንገድ ይህ ልጅ አካል ጉዳተኛ ነው በቃ ዋናው ነገር አካል ጉዳተኛ ነው። በቃ ቆይ አሁን አስጨርሰኝ። አካል ጉዳተኛ ነው፣ ግን አንተ እስኪ ለራስህ ልትረዳው ምን ረድተኸዋል? ምን አግዘዋል? ከተዘጋበት ቤት አውጥተኸዋል ወይ? ወይስ ይሄ ሰው አልተጎዳም እያልክ ነው ወይ? ምንድነው? እስኪ ዋናው ጨብጥ አላማ ምንድን ነው? እስኪ አላማ አልጠየቅ ወንድምህ

ለንግግሬ እሱን ይቅርታ እኔ እያልኩ ያለሁት ልጁ አያሳዝንም ምናምን መርዳት የለበትም አላልኩም እኔ ግን ታሪክን እውነተኛ ታሪክን ተናግረህ መርዳት ካለብህ ለእውነተኛ ታሪክ ተናግረህ ተመረዳት ካለብህ ትረዳለህ ነው እንጂ ለምሳሌ ስለታሪኩ ስለታሪኩና እንደ ሰው ልጅ ይሄ ሰው ጉዳተኛ ከነበረ ልትረዳው ያደረገው ነገር ምንድን ነው አልያ ደግሞ

ተረጋጋ ማለት ነው። ቲከሳ ቲጠቁር ነው በነገራችን ላይ መሙን በውስጡ ይዞት አይከሳ አይጠቁርም። ይሄድልሽ ተፈጥሮ ነው። እኔ ማለት በርሜ በልጠዋለሁ፣ አብረን አድርገናለን። እንደዚህ የሚጠጣም እንደዚህ የሚሰክርም እንደዚህ የሚቅምም ልጅ አይደለም። ሀቂቃም ማለት ነው የምር ግን አሁን እዚህ ላይ ሰው ማለት ወይንም አልከሳም እና ወይንም እንደዛ አልጥቁርቁር አላለም እና በቃ አልቸገረውም ነው የሚሉት። እሺ፣ ተፈጥሮ ነው እሺ። ልጅ ምን ያድርገው ጥቁረቱን እና ክሳቱን፣ አይከሳም የምር ማለት ነው በለም እኔታ ምን ላድርገው ነን የፊትን ገጽታ ሚኪ ካንተ ጋር የሚሰራው የጋራ የሽር ነው። ና ወላሂ ነው የምላችሁ። ይሄው አካውንቲ ውስጥ ይሄው አካውንቲ ውስጥ አንድ የሚኪ አካውንት የለም ማለት ነው። እኔን ካርድ አልሞላውለትም። ቡና እንኳን አልጠጣም። ቀርጾኝ ፈጣሪ እርዳህ ብሎኝ ነው የሄደው። ቡና እንኳን አልጠጣም እንጠጣን በለው ብሎ እንኳን ከደረበ ነገረኝ የለም። ትቶን ሄደ። እሱ ነዳ በጣም ብዙ ሰዎች ናቸው። እኔን እራሱ በውስጥ የሆነ ኮሚሽን ተቀብለው ነው እንጂ እንደዚህ አይነት ብለው እንትን ያሉት። እኔ ሲጀመር ይሄ የመጀመሪያ ስላልሆነ አኑሻዬ፣ ምንም ችግር የለውም በእኔ ጉዳይ ችግር የለውም። አንተ ራስህ ጉዳይ ነው ይሄ። እኔ እንደዚህ አድርጉልኝ አይደለም፣ ምንም አርጉልኝ አይደለም። በጫራሳችን ብነግራችሁ በዚሁ አጋጣሚ እኔ ተኮላታ ትፌን የተቀመጥኩት ይኸው ስድስተኛ ዓመት ሰባተኛ ዓመት እያስቆጠርኩ እየመጣሁኝ ሆይ ነው ለምንን ያለምን እንዴ

ወደ የማንም ቤት አልሄድም። አብሎኝም እያጠጡኝ ብዬሽ ነው እንደዚህ አደረጉኝ ብያለሁ። አዎ እነዚያንማ አትስማችሁ። አንተ በጣም ጠንካራ ሰው እኮ ነህ። ብዙ ነገር ተቋቁመህ መጥተህ እንደዚህ ያለ ሰው ለምን ሰማለህ? ከአንተ እኮ በጣም ብዙ ነገር እኔ ተምሬአለሁ። ጥንካሬ በጣም ተምሬአለሁ። በትንሽ ነገርማ አትሰበር። የሁላ ወንድም እያለ እንዴት ትሰበራለህ? ልክ እንዳንተ እኮ በጣም ብዙ የተቸገሩ ሰዎች እያሉ ልክ አይዞህ የሚላቸው ያጡ ሰዎች በጣም ብዙ ሰዎች እኮ አሉ። አንተ እኮ የሁላ ስምንት መቶ ምናምን ሰው እኮ አንተም ብዙ ነው እዚህ ቁጭ ያለውና ከአንተ ጥንካሬህን ነው የምንማረው ካንተ ብርታትህን ነው የምንማረውና፣ ጋይስ ሀቢባ ጋር ሂዱና በዓል ላይ ያላችሁ ለምኗት እስኪ። ጋይስ በዚህ አጋጣሚ የቀረችዋን ገንዘብ ሀቢባዬ እንድትሞላለት በዓል ላይ ያላችሁ ለምኗትና አንድ ሚሊዮን አንድ መቶ ሺህ ብር ደርሰናል። ዘጠኝ መቶ ሺህ ብር ነው የቀረን እና ሀቢባን ለምን ለት እስኪ